አሜሪካ የቬንዙዌላውን መሪ ለመያዝ የግል ፓይለቱን ብትደልልም ፓይለቱ ሀገሩን አስቀድሞ እምቢኝ ብሏል። አሁን ላይ የዓለማችን ግዙፍ ሀገራት በካረቢያ አካባቢ ይከትመዋል። የምስራቁ ብሎክ ሀገራትም የጦር መሳሪያቸውን አፈሙዝ አሜሪካ ላይ ሰድረዋል። እና አሜሪካ በአንጻሩ ቬንዙዌላ ላይ አነጣጥረዋል። የሁጎ ቻቬዝ አልጋ ወራሽ የሆነው ማዱሮ ለእነ አሜሪካ የማይቀመስና የማይደፍሩት ሆኗል። የሀገሬን የነዳጅ ዘይትና የከበሩ ማዕድናትን በጭራሽ አላስነካም ብሏል። በአገሪቷ ሀብት በቀን አስር ጊዜ ምራቃቸውን የሚወጡት እና አሜሪካ ወተት እንዳየድመት በቀጠናው ውርውር እያሉ ነው። ለተላላኪያቸው ማቻዶም የሰላም የኖቤል ሽልማትን ቢሸልሟትም ሕዝቡ ግንግልብጥ ብሎ የማዱሮና የመንግሥታቸው ደጋፊ ሆኗል። የመንግዜ የማጋሯ ሩሲያም የጦር መርከቦቿንና ቦምብ ጣይ አይሮፕላኖቿን እንዲሁም ደግሞ ተዋጊ ጀቶቿንና ድሮኖቿን ቬንዙዌላ ድንበር ላይ ያሳርፋ አይዞሽ ከጎንሽ ነኝ ብላለች። የቻይና ግዙፍ የጦር መሳሪያም ወደ ቬንዙዌላ ጉዞውን ጀምሯል። ለወትሮ ሀገራትን እንዳሻቸው ይወሩና ያወድሙ የነበሩት እነ አሜሪካ አሁን ፈራተባ ብለዋል። እነ ሩሲያም አላስቀምስም ብለዋቸዋል።

በመሿለኪያ ቲዩብ ያገኙታል።